የጅሞረዕስ አማራ ይላል ከድሮ ከጥንቱ ማንም ሳይሰራ ስሙ ድንገራችሁ የፈጠር አማራ በአያልነቱ ከሳት የሚፈራ ወደብ ለጠረቡት ለሰው የሚራራ ለኢትዮጵያ ህዝም ሁኖ እንደንባውራ ከጥንት እስካሁን ጀግና የሚያፈራ በምንጃር በመስዋዕት በጎጃም ጀግንነት የማይነቃነቅ ጠላት ከመጣበት በጎንደር ማህሌት በወሎ ደግነት ብሉ ሊጠጡ ሊወደው ከቀረቡት ለተራ በሸዋ ደግሞ ሲመፀውት ልባቸው አይጨትም ቀርበው ከጠየቁት ሁሉን አጠቃሎ የሰጠው እግዚአብሔር መሰረት የሆነው ለኢትዮጵያ መኖር እንዲህ ነው አማራ ከጥንቱ ሲፈጠር። ፈርተው የሚያከብሩት ስለ ጀግነቱ ቀርበው የሚወዱት በየዋህነቱ የማይደራደር ከመጡ በመቱ አንገቱን የሚሰጥ ስለ ሃይማኖቱ እንዲህ ነው አማራ ከድሮ ከጥንቱ። ስሙ ልንገራችሁ ስለ አማራ ሰው ምንድን ነው ጭንቀቱ? ቀርባ ጠይቀው እሱ የሚሄድ ፊታፊ ሊቀድም ገደል እንዳትገባ መንገዱን ሊያሳይት። አንተ ግን በሌላ ተረጎምከውና ጦር አነሳበት ወደ አማራ ጀግና። እንግዲህ አማራ ፎክሮ ተነሳ። የነበላይ ዘር የመጅሰው ካታ ጥላት የሚሰርፍ እንደ ባህራታ። ጎጃምና ወሎ፣ እንዲሁም ጎንደር፣ ይፋትና ዜሩ፣ ሸዋና ምንጃር ሁሉም በአንድ ላይ ተነሳ ሆ ብሎ ለአንድ ለኢትዮጵያ ለአንድ አማራ ብሎ ሀገርን ለማፍረስ ካወጡት እቅድ ማዳከም ነበረ የአማራውን ክንድ። አልተነቃነጠ መሰረት ይጠቋል ግድግዳው በእሳት ዙሪያውን ተከፋል። አማራ እኮ እንዲህ ነው ድሮም የታወቀ አይደለም ወንዶቹ ሴቱም የታጠቀ። አንገቱን ደፊት እየነቀነቀ ሲሄድበት ሸሸ ጥላት ተጨነቀ። እርቦ እንደሆነ ተውላ በሞቴ ደግሞ አሁን እንደጎና ንደር በሞቴ

በፍቅር ከመጣ አብንታ በጡት ያፈርት ከመጣ ቀድመህ አፍርሰው ስለ አማራ ታሪክ ከዛው ንገረው ደም ባግ እንዳይመጣ አርገህ መልሰው። ስለ ሀገር ፍቅር እንደዚህ እያለ በታይ ሲፈልጉት በላይ ተሰቀለ። ያ በላይ ዘለቀ ከተሰቀለማ ሀዘንና ሞትም የምንዳርሰማ እያለ ሽፈረው ገባ ወደ ውድማ። ሽፈረው ከጠፋ በላይ ከሞተበት ለህይወት ያልታሳምን የምልሰናበት ሀርበኛ ተሰውተን የሚባል ወጉ ብሎ ተናገረ አርበኛው እጅጉ፣ ኢትዮጵያን ትወራት ነጭ ወራሪ ገብቶ አጼ ቴዎድሮስ ወደ ጦር ዘምተው ታሪክን አቆየን ራሱን ሰውቶ። የአማራ ተወላጅ ከድምስ እስካሁን እንደዚህ ያደረጉ ህይወታቸውን ለኢትዮጵያ ህዝብ ሁነው መሰላለ ታሪክ አቆይተው እነሱ አልተዋለ። አርበኛው ገብርየ ንጉስ ሚካኤል ታምነው ጊዜ ያደዝ ገራምባቸው መስዋዕት እያደረጉ ስለ ሀገራቸው

ከፍቅር እንቀጥል አሁን እንደገና። በጣም ኢማኑት ይበልጣል።